ብሮታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች። እኔ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የህክምና ባለሙያዎች አድማ እንደቀጠለ ይገኛል። ብልጽግና ያሰራቸው የጤና ባለሙያዎች አህዝ የተፈቱትን ጨምሮ 100ን የተሻገረ ሲሆን ሆስፒታሎች የሚያወጧቸው የገፍ የቅጥር ማስታወቂያዎችም እያነጋገሩ ናቸው። ይህንን የተመለከተው መረጃችን ቀዳሚው ይሆናል። የፋኖ አመራሩ ዘመነ ካሴ አንጋሽ እንጂ ንጉሥ አይደለሁም፣ አያሌ ሞኙ ግን አንልም ብሏል። የብልጽግናዎቹን በበኩላቸው ሁሉንም የክልሉን አካባቢ ተረጋጋ አድርገናል ሲሉ ገልጸዋል። አሁንም በተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች ግን እንደቀጠሉ ናቸው። ተጨማሪውን ሰማላችሁም። የነ ኮሎኔል ደመቀ ዘውዱን የወልቃይትና አካባቢ አስተዳደርን ሳያፈርሱ መቅረታቸው ጸጸታቸው ስለመሆኑ አቶ ጌታቸው ረዳ ተናግሯል ብልጽግና ራያና ጸለምትን አጠናቀን ወደ ወልቃይት እንግባበት ነበር ስምምነቱ ብሏል ታደምጡታላችሁ የብልጽግናው መንግስት የቀይ ባህር ስብሰባውን በአዲስ አበባ እያከናወነ ነው ሻዕቢያ ደግሞ በጋራ የምንራመድ መሆናችንን የምናሳይበት የነፃነት ቀን ሲል ገልጿል ሰሙታላችሁም በቤንሻንጉል ጉምዝ ክልል በተከፈተ ጥቃት ሕጻናትን ጨምሮ ከ30 በላይ ሰዎች ለሞትና ካል ጉዳት ተዳረጉ። የምክር ቤት አባሉ ህዝቡ በጅምላ ነው የተጨፈጨፈው ሲሉ ተናግሯል። ሌላኛው መረጃችን ነው። በአሜሪካ ትናንት የተከሰቱ ሁለት ጉዳዮች መነጋገሪያ ሆኗል የመጀመሪያው የዶናልድ ትረምፕ ና የደቡብ አፍሪካው ፕሬዚደንት ራማፎሳ ቆይታ ሲሆን ሁለተኛው ደግሞ ሁለት የእስራኤል ዲፕሎማቶች ግድያ ነው የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆነላችሁ የህክምና ባለሙያዎች አድማ እንደቀጠለ ይገኛል። ብልጽግና እያሰራቸው የጤና ባለሙያዎች አዘ የተፈቱትን ጨምሮ 100 የተሻገረ ሲሆን ሆስፒታሎች የሚያወጧቸው የገፍ የቅጥር ማስታወቂያዎችም እያነጋገሩ ነው። የሐኪሞችን በልቶ የመኖር ጥያቄ ፖለቲካዊ ታርጋ የሰጠው አገዛዙ አሁንም ማስፈራሪያና ዛቻ ነው መፍትሄ አድርጎ ያቀረቡም። አሁን ወይንም መቼም ያሉት የህክምና ባለሙያዎች በአንጻሩም እያደረጉት ያለው የሙሉ አድማ ዛሬ አራተኛ ቀኑ ላይ ነው። ኢሰመኮ በአዲስ አበባ ትልልቅ ሆስፒታሎች በኦሮሚያና አማራ ክልል በሌሎች የሚያገሪቱ አካባቢዎች ስራዎች መቆማቸውን መረዳቱን አሳውቆ ነበር። በትግራይ ክልልም ማይጨው፣ መቀለ፣ አዲግራትና አክሱም አድማው እየተደረገ ነው። በመቀለ አይደር ሪፈራል ሆስፒታል እየተማሩ አገልግሎት የሚሰጡ 320 ሐኪሞች ከትናንት በስቲያና ትናንት በስራ ገበታቸው ላይ አልተገኙም። የወላይታ ሶዶ ስፔሻላይዝድ ሪፈራል ሆስፒታል የጤና ባለሙያዎችም ከጤና ባለሙያዎች ሀገራዊ ጥያቄዎች ጋር በተያዘ ከሰሞኑ መንጠባጠቦች የነበረበት የሆስፒታሉ አገልግሎት ከትናንት በስቲያ ጀምሮ ግን አጠቃላይ የሬዚደንት ስራ በማቆም አገልግሎቱ ሙሉ በሚባል ደረጃ መቋረጡን አስረድቷል። እነዚህ ለአብነት ተወሰዱ እንጂ በበርካታ የሀገሪቱ አካባቢዎች እንዲህ ያለ ነው። ሁሉም አገልግሎቶች በተፈለገው መንገድ እየተከናወኑ ነው የሚለው የብልጽግናው መንግስት ግን ለጥያቄዎቹ መፍትሄ ከመስጠት እንደዚሁም ከባለሙያዎች ተወካዮች ጋር ግንኙነትን ፈጥሮ ሁነኛ ምላሽ የሚሰጥበትን አግባብ ከማስረዳት ይልቅ ማሳደድ፣ ማሰር እንደዚሁም የጭንቀቱ መገለጫ የሆኑ የጅምላ ቅጥር ማስታወቂያዎች ላይ ያተኩሯል። ቅዱስ ጳውሎስ እስከ 400 የሚደርሱ ሰዎችን ለመቅጠር ማስታወቂያ አውጥቷል። አለርት አጠቃላይ ስፔሻላይዝድ ሆስፒታል 50 ጠቅላላ ሐኪሞችን፣ 120 ነርሶችና አንድ መቶ ሚድዋይፈሮችን ለመቅጠር ማስታወቂያ ማውጣቱን አስተባባሪዎች ያጋሩት መረጃ ያሳያል። ከዚህ ጎን ለጎን እውቅ ስፔሻሊስቶችን ጨምሮ የተነሳበትን ተቃውሞ ለማፈን ሐኪሞችን እያሰረ ቀጥሏል። በአጠቃላይ እስካሁን ድረስ በባህር ዳር ፈለገ ህይወት ሆስፒታል ስምንት የጤና ባለሙያዎች እስር ላይ ይገኛሉ። በመላ ሀገሪቱ የታሰሩ የተፈቱትን ጨምሮ ከአንድ መቶ በላይ የጤና ባለሙያዎች ናቸው ወደ ወህኒ ቤት የተወረወሩት። ይህንን በመቃወም ደግሞ የተለያዩ የሀገር ውስጥና ዓለም አቀፍ ተቋማት ድምፃቸውን እያሰሙ ነው። የኢትዮጵያ ሚድዋይፎች ማህበር የሚድ ዋይፎች ተጋላጭነት አበል የተጨማሪ ሰዓት ክፍያና የስራ ውሰን እንዲወሰን ጥያቄ ማቅረቡን የሀገሪቱ የጤና ዘርፍ ማሻሻያ የጤና ባለሙያዎችን መብት ባረጋገጠ መልኩ እንዲቀረጽና ይህንኑ የሚከታተል የጋራ ኮሚቴ እንዲቋቋም ከጤና ሚኒስትሯ መቅደስ ዳባ ጋር በተደረገ ውይይት ወቅት መጠየቁን አሳውቋል። ማህበሩ መንግስት ለጤና ባለሙያዎች ጥያቄዎች አፋጣኝ ምላሽ እንዲሰጥና ከመብት ጥያቄው ጋር በተያዘ በስር ላይ የሚገኙ ባለሙያዎችን በአስቸኳይ እንዲፈቱ አሳስቧል። መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት እንዲፈቱ ሲል ያሳሰበው ደግሞ አምነስቲ ኢንተርናሽናል ነው። በድጋሜ ባወጣው መግለጫውም መኖሪያ ቤቶች መሳሪያና ፈንጂ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጎባቸዋል። በዚህ ወቅት የተወሰደባቸው ብቸኛ ቃም የኤሌክትሮኒክስ እቃዎቻቸው ብቻ ናቸው ብሏል። የእነ ኮሎኔል ደመቀ ዘውዱን የወልቃይትና አካባቢው አስተዳደርን ሳያፈርሱ መቅረታቸው ጸጸታቸው ስለመሆኑ አቶ ጌታቸው ረዳ ተናግሯል። ብልጽግና ራያና ጸለምትን አጠናቆ ወደ ወልቃይት የምንግባበት ነበር ስምምነቱ ብሏል። ትናንት ሁለቱ የብልጽግናው ፕሬዚደንት ሹሞች አቶ ጌታቸው ረዳና ሬድዋን ሁሴን ያቀረቡት ማብራሪያም በርካታ ጉዳዮች የተነሱበት ስለመሆኑ መዘገባችን የሚታወስ ሲሆን የወልቃይትና ራያ ሌሎች አካባቢዎች ጉዳይ ደግሞ ተጠቃሽ ነው የደህንነት ሹሞ ሬድዋን ሁሴን የብልጽግና ቅድ ራያና ጸለምት የነበሩ የአማራ ብልጽግና አስተዳደሮችን ማፍረስ ተፈናቃዮችን መመለስ እንደሆነ ገልጸው ከዛም ወልቃይትን እንገባበታለን የትግራይ ሚሊሻም ወደ ስፍራው ይገባል በሚል ተስማምተናል ሲሉ ያስታውሳሉ ሳይሆን ቀረ። በሚል ያነሱበት ምክንያት ደግሞ የፌዴራል መንግስቱ ሪፈረንደም ህዝበ ውሳኔ ሊያካሄድ ነው ብለው ከትግራይ በኩል ያነሱት የተሳሳተ መረጃ ነው ሲሉም ተሰምቷል። የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር። ያል ነው እንዳለው ሄዶ አፈረሱት። መጀመሪያ የሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ። ሚሊሻ አርሶ አደር ነው፣ የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ፣ አዲሱም ይምጣ። አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላደርግ ያለው? በራያና ጸለምት ያሉ አስተዳድሮችን ማፍረስ ተጀምሮ እንደነበር አንስተው ሪፈረንደም ሊካሄድ ነው የሚለው ወሬም በሙሉ እንዳይተገበር አደናቀፈን በሚል ሬድዋን ሁሴን ይህንን ቢያቀርቡም ይህ የብልጽግና እቅድ ግን ጠቅላይ ሚኒስትሩ በይፋ ተናግረውት የነበረ እንደሆነ ግን የሚዘነጋ አይደለም። ወልቃይትም ይሁን ራያ ወይ ጠለምት ራሱን በራሱ ማስተዳደር እኔ የምሰጠው የምከለክለው መብት አይደለም፣ ህገ መንግስታዊ መብቱ ነው። በየቀበሌው በየወረዳው ከራሱ ከሎካል ሰው መርጦ ራሱን በራሱ ያስተዳድር። ጸጥታ በሚመለከት ፌዴራል ፖሊስና መከላከያ ጸጥታ ይጠብቅ። ህዝቡ የተፈናቀለበት ይመለስ፣ ራሱን በራሱ ያስተዳድር፣ በጀት ይለቀቅለት። ከዛ በኋላ ሪፈረንደም ይደረጋል። በሪፈረንደም ወደ ፈለገበት ይሄዱ። የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤልን በቅርቡ አቶ ጌታቸው ረዳ ደግሞ ከወራት በፊት ወደ ጸለምት የተመለሱ ተፈናቃዮች መልሰው እየተፈናቀሉ ነው፣ ምክንያቱም በአማራ ብልጽግና በኩል የተቋቋሙት አስተዳደሮች ሳይፈርሱ ስለጠበቋቸው የደህንነት ስጋት ስላለባቸው ብለው ነበር። ደብረጽዮን ገብረ ሚካኤል ምዕራብ ትግራይ ባሉት የወልቃየትና ሁመራ ቀጠናም ተፈናቃዮች በራሳችን ደፍረን እንመለሳለን፣ በእናንተ ተስፋ ቆርጠናል እያሉን ነው እኛም ከ ሄዳችሁ ከጎናችሁ ነን ብለናቸዋል ሲሉ ነበር። ከአንድ ሳምንት በፊት የተናገሩት አቶ ጌታቸው ረዳ ደግሞ በዚህኛው ቃለ ምልልሳቸው በጸጸት የሚያነሱት የነ ኮሎኔል ደመቀ ዘውዱን አስተዳደር ሳያፈርሱ መቅረታቸውን ነው። ተግባባል ምክንያቱም ተዋግቼ ላስመልሰው የምፈልገውን ነገር ለማስቀረት ነው ፕሪቶሪያን የፈረምኩት። ስለዚህ ሚሊሻ ከመከላከያ ሰራዊት ጋር ሆኖ የዛን አካባቢ ጸጥታ አስከብሮ እዛ አካባቢ አስተዳደሮች ከሕግ ውጭ የተቋቋሙ አስተዳደሮች ፈርሰው ለምርጫ ኢንቫይሮንመንት እንፍጠር። ለእኔ ሪግሬት የማደርገው ተጭኜም ጉልበት ተጠቅሜም ለምኝም ጸልዬም መስተካከል የነበረበት ከፌዴራል መንግስቱ ጋር ሆነን የጀመር ናቸው። ተፈናቃይ የመመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። ይሁነ ሆኖ ሁለቱ ባለስልጣናት በቀጣይነት ያለው የሚሆን እስካሁን የነበረው የብልጽግና እቅድና በጀትም አሁን ባሉት አስተዳድሮች በኩል የማይለቀቅበት ምክንያት አስተዳድሮቹ ስለሚፈርሱ ስለመሆኑ ነው የጠቆሙት። ያ ከሆነ ተከዜ ዘብን ጨምሮ ሌሎች የመንግስት ሚሊሻዎች የሚሰለጥኑት እንዴት እንደሆነ ባያነሱም የፋኖ አመራሩ ዘመነ ካሴ አንጋሽ እንጂ ንጉስ አይደለሁም አያሌው ሞኙ ግን አንልም ብለዋል። የብልጽግናዎቹም በበኩላቸው አሁን ሁሉም የክልሉ አካባቢ የተረጋጋ አድርገነዋል ሲሉ ገልጿል። አሁን በተለያዩ አካባቢዎች የሚደረገው ውጊያና የሚፈጸሙ ጥቃቶች ግን አልቆሙም። በሰሜን ሸዋ ዞን መንዝላሉ ወገሬ ተብሎ ወደሚጠራው አካባቢ የመንግስት ኃይሎች ያደረጉትን ዘመቻ ተከትሎ የተደረገው የተኩስ ልውውጥ ከእነዚህ ውስጥ የሚጠቀስ ነው። በደቡብ ጎንደር ዞን መካነ ኢየሱስ ከተማ ትናንት ሌሊት የነበረው ደግሞ ሌላው። የመንግስት ኃይሎች በተለይም የመከላከያ ሰራዊቱ እስከ ሰኔ 30 ኦፐሬሽኖችን ማጠናቀቅ በሚል ወደ ፋኖ ኃይሎች መገኛዎች በመጓዝ የሚፈጽሙት ጥቃት የሰሞንኛዎቹ ውጊያዎች ዋነኛ ገጽታም ሆኗል። አጅር የጃኑራም ዛሬ ማቀጠን ያለው የሰሜን ጎንደር እንቅስቃሴ የሚዚ ማሳያ ነው። በጎጃም ቀጠና ከሞጣ ቀርብ ርቀት ሙገር ተብሎ በሚጠራው አካባቢ የደፈጣ ጥቃት መድረሱም ተነግሯል። የክልሉ አሁናዊ ሁኔታ እንዲህ ያለ ሲሆን፣ የብልጽግናው መንግስት ከሰሞኑ በከፍተኛ ደረጃ እያከናወነ ያለው ተግባር ደግሞ የእጅ ሰጡ ፕሮፓጋንዳና በተደጋጋሚ ፋኖ ተጠናቋል የሚሉ ንግግሮችን ማቅረብ ነው። በቅርቡ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው የተሾሙት እሸቱ የሱፍ ጽንፈኞችን ተሳስቻለሁ እያስባል ናቸው ነው በሁሉም የገጠር ወረዳና የከተማ አስተዳደር አሁን የተረጋጋ ሁኔታ መፍጠር ችለናል ሲሉ ተሰምቷል። አሁን ያለንበት ሁኔታ በሁሉም አካባቢዎች፣ በሁሉም ከተማ አስተዳደሮች፣ በሁሉም የገጠር ወረዳዎች ማለት በሚቻልበት ደረጃ አሁን የተረጋጋ ሰላም ላይ ነው የምንገኘው። በተረጋጋ ክልል ውስጥ የቀጠሮ ዘመቻዎች፣ የሌሊት ስምሪቶች እንዴት ይደረጋሉ የሚለው ግን መሰረታዊ ጥያቄ ነው። የፋኖ ኃይሎች የአንድነት ጉዞ ረጅም ጊዜ መውሰዱ አሁንም በተለያዩ አደረጃጀቶች መቆማቸው ደግሞ በክልሉ ለጦርነቱ መራዘም ከሚጠቀሱ ምክንያቶች አንዱ ይሆናል። በእርግጥ በቅርቡ በአራቱም ቀጠን ያሉ የፋኖ አደረጃጀቶች ቋራ ላይ በነበራቸው ምክክር አንድ ኮማንድ ማሳወቃቸው አውንታዊ ጅምር ተደርጎ ሲነሳ ሰንብቷል። የፋኖ ኃይሎች አንድነት በአውደ ውጊያ ብቻ ሳይሆን ፖለቲካዊና ሰላማዊ መፍትሄዎችን ለመፈለግም ወሳኝ መሆኑ ግንሙን ነው። እንዲያም ሆኖ በአመራሮች ዘንድ እርስ በርስ ሽኩቻዎች ነው ባለፈው ወራት በስፋት የታዩት። ከዚህ ጋር በተያያዘም የፋኖ አመራሮች ዘመነ ካሴም እኔ የአማራ ንጉስ ነኝ አላልኩም፣ አማራን ግን አንጋሽ ነኝ። እኔ የትውልድ ንጉስ ነኝ ብዬ አላውቅም። የትግሉና የድሉ ባለቤት የሆነው ትውልድ የስልጣ ባለቤት እንዲሆን ግን እስከ ህይወት የፍጻሜ ይሰራለው ሲሉ ጽፈዋል። እና ምን እኔ ንጉስ ነኝ ብያለው ቅም እናንተ ላችሁ እንጂ አማራ ግን እየደረሰበትን የዘር ጭፍጨፋ ቀልብሶም በልኩ የስልጣን ባለቤት ይሆናል። ከዚህ በኋላ ትውልዱ ዳግም አያሌው ሞኙ ሰው አማኙን አይዘፍንም ሲሉም አክለዋል። ብልጽግና የቀይ ባህር ስብሰባውን በአዲስ አበባ እያደረገ ነው። ሻዕቢያ ደግሞ በጋራ የምንራመድ መሆናችንን የምናሳይበት የነፃነት ቀን ሲል ገልጿል። እነዚህ ሁነቶች ጠቅላይ ሚኒስትሩ ወደ አውሮፓ ሀገራት ከሚያደርጉት ጉዞ ዋዜማ የተስተዋሉ ናቸው። ሁለቱ የኢትዮጵያ ህዝብ ላይ በጋራ ሚሊዮን ገዳይ ጦርነትን የከፈቱት አካላት አሁን በተለይም ከቀይ ባህር ጋር በተያያዘ ፍጥጫ ውስጥ መሆናቸው የሚታወቅ ነው። ሁለቱም አገዛዞች ብራስልስ ላይ እየተካሄደ በሚገኘው የአፍሪካ አውሮፓ ህብረት ሚኒስትሮች ስብሰባ ላይም እየተሳተፉ ነው። በዚህ ወቅት ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ የተለያዩ ሀገራት ከፈረንሳይ ጀምረው ጉዞ ላይ አድርገው ስለመሆኑም አፍሪካን ኢንተሊጀንስ የዘገበው። ይህን ጉዟቸውን በማስመልከት አስተያየት የሚሰጡ አካላት በአንድ ጊዜ ወደ በርካታ ሀገራት የመዞራቸው ምክንያት ጠቅላይ ሚኒስትሩ ኤርትራ ላይ የሚከፍቱትን ጦርነት በማስመልከት ዲፕሎማሳዊ ድጋፍ ለመፈለግ ነው እያሉ ሲሆን፣ በሌላ በኩል ደግሞ በሀገር ውስጥ ሌላ ከፍ ያለ ውጊያ ከማካሄዳቸው በፊት ወደ አውሮፓ መጓዝን መርጧል ማለታቸውም ለዚህ ነው። የሆነው ሆኖ ብልጽግና አዲስ አበባ ደግሞ ስለ ቀይ ባህር አንዳንድ የውጭ ዲፕሎማቶችን ጭምር በመጥራት ስብሰባ እያካሄደ ነው። ኢትዮጵያ በቀይ ባህርና በኤደን ባህረ ስላጤ አካባቢዎች ያለውን ጂኦ ፖለቲካዊ ሁኔታ በንቃት እየተከታተለች ነው የሚል ሪፖርትም አውጥቷል። ቀይ ባህር ላይ ለመድረስ የምናደርገው ጥረት የሚቋረጥ አይሆንም ሲል ማክሏል። በዚህ ምክክር ላይ የመከላከያ ሰራዊቱ ወታደራዊ አዛዦች እንዲገኙ የተደረገ ሲሆን የመከላከያ ሰራዊቱም ኢትዮጵያ ሀገራችን ከታሪካዊና ተፈጥሯዊ መብቷ ከሆነው ቀይ ባህር ላለመገፋት፣ እንዲሁ ደግሞ ውድ ዋጋ የተከፈለች ወደብ እየተጠቀመች መሆኗን በህጋዊ መንገድ መብቷን መጠቀም የምትችልበት እድል እያለም የቤተ መልካች ሆና ቆይታለች ሲል ገልጿል። ሻዕቢያ በበኩሉ የ34ኛ ዓመት የነፃነት በዓሉን ለማክበር በዝግጅት ላይ ነው። ከዛ አስቀድሞ በተለያዩ ሀገራት የሚገኙ ኤርትራውያን ዲያስፖራዎች ከወዲሁ ማክበር መጀመራቸውን ተከትሎ የአስመራው መንግስት ቃል አቀባይ የማነ ገብረ መስቀል መልእክት አስተላልፏል። በጋራ የምንራመድ ነጻ ሀገር ነን የሚል የጋራ ጉዞ ወደራል በአንድነት በሀገር ውስጥም ሆነ በውጭ ያሉ ኤርትራውያን ተፈጥሯዊና የማይለወጡ ባህርያት ናቸው ሲሉ ነው ቃል አቀባዩ የገለጹት። ኤርትራውያን በየዓለም ዳርቻው የበተነው የጋራ ሳይሆን የተበተነ ህይወትን በባህርም በባህር ማዶ የሚገፉ ዘንድ የገፋው ሻዕቢያ ነው። እንግዲህ ይህንን የሚለው በቤንሻንጉል ሻንጉል ጉምዝ ክልል በተከፈተ ጥቃት ህጻናትን ጨምሮ ከ30 በላይ ሰዎች ለሞትና አካል ጉዳት ተዳረጉ። የምክር ቤት አባሉ ህዝቡ በጅምላ ነው የተጨፈጨፈው ሲሉ ተናግሯል። ሀገሪቱን የታሪካዊ ሰላም ባለቤት አደረግናት የሚሉት የአገዛዙ ሚኒስትሮች ግን ያሉት ነገር የለም። በቤንሻንጉል ጉምዝ ክልል ካማሹ ዞን ከኦሮሚያ ክልል ጋር በሚጎራበት ቀበሌ በደረሰ ጥቃት ነው ስድስት ህጻናትን ጨምሮ ቢያንስ 16 ሰዎች መገደላቸውና 14 ሰዎች መቁሰላቸውን ነዋሪዎችና የክልሉ ምክር ቤት አባል የተናገሩት። አሁን ገና ኢትዮጵያ ሆንክ የሚሉት የአቶ አሻድሊ ሀሰን አስተዳደር ለጥቃቱ ተጠያቂ ያደረገው ሸኔ ያለውን ኃይል ነው። ጥቃት ፈጻሚዎቹ በቤንሻንጉል ጉሙዝ ክልል መዣንግ ወረዳ በሚገኘው አንገር ሚጤ ቀበሌ በመግባት ጥቃት የፈጸሙት ትናንት ከንጋቱ 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎችና የክልሉ ምክር ቤት አባል ለሜሳ ኔኖ ለቢቢሲ ተናግረዋል። ያለምንም ነገር ያለምንም ግጭት 12 ሰዓት ላይ ነው መጥተው መጨፍጨፍ የጀመሩት ብለዋል። የምክር ቤት አባሉ ቤተሰቦች ቤቶቻቸው የተገደሉባቸው ሌላ ነዋሪ በበኩላቸው ንጋት ላይ የጀመረው ጥቃት ቀኑን ሙሉ መዝለቁን ገልጿል። አቶ ለሚሳ በቀበሌው በተፈጸመው ጥቃት አስራ ስድስት ሰዎች መገደላቸውንና ከተገደሉት መካከል ደግሞ በርካቶች ሕጻናትና ሴቶች ስለመሆናቸው ተናግሯል። የምክር ቤት አባሉ አንድ ሙሉ ቤተሰብ ነው የጨረሱት። ሁለተኛ ቤተሰብ ደግሞ ባለቤቱ ወንዱ ብቻ ነው የተረፈው። ሙሉ ልጆቹ ሴቶቹን ጨምሮ ጨርሰዋቸዋል ሲሉ ነው የደረሰውን ጥቃት የገለጹት እንደ ነዋሪዎቹ ገለጻ ከሆነ ከተገደሉ ሰዎች መካከል ስድስቱ እድሜያቸው ከሁለት እስከ አስራ አራት የተገመቱ ህጻናት ናቸው። ከሞቱ ሰዎች መካከል ሌሎቹ ስድስቱ ደግሞ ሴቶች መሆናቸውን ተናግሯል። በተጨማሪም ጥቃት አድራሾቹ ቤቶችንና ሞተር ሳይክሎችን ማቃጠላቸውን እንደዚሁም የነዋሪዎችን እንስሳት ነድተው መውሰዳቸውንም አስረድተዋል። የቀበሏ ነዋሪዎች ጥቃቱን በመሸሽ ጫካ ውስጥ ተጠልለው እንደሚገኙም ነው የተነገረው። ባሳለፍነው ሚያዚያ ወር ውስጥም ሌሎች ሁለት ጥቃቶች ተፈጽመው እንደነበር ነዋሪዎች ያስረዳሉ። የቤንሻንጉል ጉምዝ ክልል መንግስት ጥቃቱን የተለመደ ነው የሚል ምላሽ ተሰርቶበታል በጥቃት ማድረስ ከክልሉ መንግስት በኩል የተጠቀሰው የኦሮሞ ነጻነት ሰራዊት በጉዳዩ ላይ የሰጠው ምላሽ የለም። የትናንት የአሜሪካ ሁለቱ ተግባራት መነጋገሪያ ሆኗል። አንደኛው ሁለት የእስራኤል ዲፕሎማቶች መገደላቸው ሲሆን ሁለተኛው ደግሞ ዶናልድ ትረምፕና የደቡብ አፍሪካው ፕሬዚደንት ራማፎሳ የነበራቸው ቆይታ ነው። የአሜሪካው ፕሬዚደንት ዶናልድ ትረምፕ የደቡብ አፍሪካ አቻቸው ሲሪል ራማፎዛን ነጭ ደቡብ አፍሪካውያንን ትገድላላችሁ፣ ታሰቃያላችሁ፣ መሬታቸውንም ትቀማላችሁ በማለት ወንጅሏል። ፕሬዚደንት ትረምፕ ቤተ መንግስታቸው ዋይት ሀውስን ከፖለቲካዊና ዲፕሎማሲያዊ ማዕከልነት ወደ ስድብ ሰልፍና ዘለፋ መድረክ ሲቀይሩት ያሁኑ የመጀመሪያቸው አይደለም። ከዚህ ቀደምም የዩክሬኑ ፕሬዝደንትን በሐሰት ወቅሰው ዘልፈው ሸኝተዋቸዋል። ትናንት ተራው የደቡብ አፍሪካው ፕሬዝደንት ነበር። ደቡብ አፍሪካ የተወለዱት አሜሪካ የነጭ አክራሪ የዓለም አንደኛው ሀብታም የኤሎን ማስክ የቅርብ ወዳጅና ተመካሪ የሆኑት ትራምፕ የደቡብ አፍሪካ መንግስት የነጭ የደቡብ አፍሪካውያንን መሬት ይወርሳል፣ ይጨቁናል፣ ያስገድላልን በማለት መውቀስ የጀመሩት ከወራት በፊት ነበር። የደቡብ አፍሪካው ፕሬዝደንት ራማፎዛ ወደ አሜሪካ የተጓዙትም ትራምፕ እና ኤለን መስክ የመሳሰሉ የዋይት ሀውስ ባለስልጣናትን ለማስደሰት ትራምፕ የሚወዱትን የጎልፍ ጨዋታ የሚያውቁ ሁለት የደቡብ አፍሪካ እውቅ ተጫዋቾችና ደቡብ አፍሪካዊ አንደኛ ሀብታምን ይዘው ነበር። የደቡብ አፍሪካው ፕሬዚደንት ዋይት ሀውስ ከገቡ በኋላ ግን በጋዜጠኞች ፊት በተሰበሰቡበት የትራምፕ ወቀሳ ዘለፋና መሰረት የለሽ ውንጀላ ይወርድባቸው ገባ። የነጮቹን መሬት ጥቁሮች እንዲወስዱ ታደርጋላችሁ። መሬትን መልሰው ሲቆጣጠሩ ደግሞ ይገድሏቸዋል። ነጮችን በገደሉት ላይ ምንም አይነት እርምጃ አይወሰድባቸውም ሲሉም ትራምፕ ተናግሯል። ትራምፕ ነጭ ደቡብ አፍሪካውያን ሲገደሉና ሲበደሉ የሚያሳይ ያሉትን ፊልምም ለደቡብ አፍሪካው ፕሬዝደንትና እዛው ለተሰበሰቡ ባለስልጣናትና ጋዜጠኞች ሲያሳዩ ተስተውሏል። ባለሙያዎች እንዳሉት የትራምፕ ወቀሳ ዘለፋና በመረጃነት ያቀረቡት ቪዲዮም በገለልተኛ ወገን የተረጋገጠ ወይንም የተዘጋጀ አይደለም። በቪዲዮ ከሚታዩ ፎቶዎች አንዱ ደግሞም ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የተነሳ ነው። የደቡብ አፍሪካው ፕሬዚደንት ዘለፋ ወቀሳ ውንጀለውን ሊያስተባብሉ ሞክረው ሐሰት ነው ሐሰት ነው እያሉ ግን የሰማ አይደለም። እስከ መጨረሻው ያናገራቸውም አልነበረም። በመሀሉም የምሰጠ አውሮፕላን የለኝም ሲሉ ራማፎዛ ተሳልቀዋል። ይህ በእንዲህ እንዳለ ትናንት በአሜሪካ የተገደሉ ሁለት የእስራኤል ዲፕሎማቶች ጉዳይ መነጋገሪያ ሆኗል። ይህንን ተከትሎም የተለያዩ ሀገራት የማስጠንቀቂያ እርምጃዎችን እየወሰዱ ነው። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር በመላው ፈረንሳይ የሚገኙ የአይሁድና ከአይሁድ ጋር ግንኙነት ያላቸው ተቋማት ጥብቅ ጥበቃ እንዲደረግላቸው አዟል። ፖሊሶችም አይሁዶች የሚማሩባቸው ትምህርት ቤቶችን መደብሮችና የባህል ማዕከላትን በጥብቅ እንዲጠብቁ የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ጠይቋል። ፈረንሳይ ለአይሁድ ተቋማት ከፍተኛ ጥበቃ እንዲደረግ ያዘዘችው በአሜሪካ ዋሽንግተን ውስጥ ትናንት ሁለት የእስራኤል ዲፕሎማቶች ከተገደሉ በኋላ ነው። በዋሽንግተን የእስራኤል ኤምባሲ ባልደረቦች የነበሩት ሁለቱ ሰዎች የተገደሉት እዛው ዋሽንግተን በሚገኝ አንድ የአይሁድ ሙዚየም ውስጥ በተዘጋጀ ድግስ ላይ ተሳትፈው ሲወጡ ነው። ፖሊስ በገዳይነት የተጠረጠረውን የ30 ዓመት ግለሰብ ወዲያው ይዞታል። የዋሽንግተን ፖሊስ አዛዥ እንዳሉት ከሆነም ግለሰቡ በፖሊስ ይያዝ፣ ፍልስጤም ነጻ ትውጣ እያለ ይፎክር ነበር። ግድያውን የአሜሪካውን ፕሬዚደንት ጨምሮ የተለያዩ ሀገራት መሪዎችና ባለስልጣናትም አውግዘውታል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን ቸር